አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት በባርሴሎናና ኦሳሱና መካከል የተደረገውን ጨዋታ ተመለከትን። ሌላኛውን ጉዳይ እናንሳ። ሪያል ማድሪድ ባለፉት የውድድር አመታትም እንደዚህ እያደረገ ነው የዝውውር ፖሊሲውን የቀየረ ይመስላል። ትላልቅ ጋላክቲኪዎችን ከመሰብሰብ አሁን ደግሞ በነጻ የሚገኙ ተጫዋቾችን ወደ ክለቡ እያመጣ ነው የሚገኘው። ይህንን ጉዳይ እንመልከት። ትላልቅ የውል ማፍረሻ ገንዘቦችን ለክለቦች ሲከፍል እየተመለከት ነው አይደለም። ባለፉት ጊዜያቶችም የሪያል ማድሪድ እንደዚሁ በፋይናንስ በኩል ያለው የደረጃ አቅም የመጣው ከዚህ ይመስላል። ይህንን ጉዳይ እንመልከተው። አሁን በቅርቡ የሰማ ትሬንት ጉዳይ አለ፣ ግን ሌሎችም ያለፉት አመታት ዝውውሮቻቸው እንደዚህ ነበሩ። አሁን ቡድን ውስጥ የሚገኙትነ ሮዲገርን ጨምሮ ሌሎች ተጫዋቾችንም በዚህ መልከድ አምጥተዋል። የዴቪስንም ጉዳይ እኮ ተቃርበው ነበር አለ በመጨረሻ ሙን ይቆየ እንጂ፣ እነዚህን ጉዳዮች እንመልከት። በዚህ ሳምንት የትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ የመዛወር ጉዳይ ለእውነትነት በቀረበ ስሜት ነው እየተዘገበ ያለው። ብዙ ጊዜ የኢንተርናሽናል የማርች ኢንተርናሽናል ብሬክ የመጨረሻው ብሬክ ነው። ተጫዋቾች በክለብ እግር ኳስ እንደገና ከመጠመዳቸው በፊት ያለ ብሬክ ነው እና ብዙ ጊዜ ዝውውሮች የሆነ አይነት ብሬክ ስሩ ይኖራቸዋል ይባላል በማርች ኢንተርናሽናል ጨዋታዎች ወቅት በዛ ምክንያት ሊሆን ይችላል። የአደባባይ ሚስጥር ሆኖ ቢቆይም የትሬንት በሪያል ማድሪድ መፈለግ ግን ዝውውሩ ሊጠናቀቅ ጫፍ ላይ እንደደረሰ ከእንግሊዝም ከስፔንም በርከት ባሉ ብዙሀን መገናኞች በሚታመኑትም ብዙሀን መገናኞች የተወራው በዚህ ሳምንት ነው። ግን የትሬንት ጉዳይ ማድሪድ በቅርብ ዓመታት እየተከተለ ያለውን አዲሱን የዝውውር ፖሊሲ እና ካሄድ የበለጠ አጉልቶ የሚያሳይ ሆኗል። ይህንን ሪያል ማድሪድ ማድረጉ ነው አስገራሚው ነገር። ምክንያቱም ሪያል ማድሪድ ሲባል ሬከርዶች ሲሰብር ነው የምናቀው። እኛ እንኳ ልጆች ሆነ ሉዊስ ፊጎ የዓለም ውዱ ተጫዋች ነበር። ዚነዲን ዚዳን በአመቱ የዓለም ውዱ ተጫዋች ነበር። የዓለም ውድ ተጫዋች ባይባሉም ዴቪድ ቤካም ዴቪድ ቤካም እንኳ ከማርኬት ጥቅሙ አንጻር ብዙ አይደለም የተከፈለበት ሀያ አምስት ሚሊዮን ፓውንድ ብቻ ነው። ሮናልዶውን ሲገዙ ሌሎች ተጫዋቾች ሲያመጡ በውድ ገንዘብ የማምጣት ታሪክ የዓለም የተጫዋቾች ክብረ ወሰን የማስፈረም ታሪክ የነበረው ነው። ሪያል ማድሪድ ይልቁን በተለይ ፍሎረንቲኖ ፔሬዝ ሎሬንዞ ሳንዝን አሸንፈው የሪያል ማድሪድ ፕሬዚደንት ከሆኑበት ጊዜ ጀምሮ፣ ገና ሲመረጡ የማይመስል ነበር ማሸነፋቸው እ ምክንያቱም ሎሬንዞ ሳንዝና የእሳቸው ሪያል ማድሪድ የሁለት ሺውን ቻምፒየንስ ሊግ አሸንፎ ነበር። ስለዚህ ሳንዝ ወደ ውድድራቸው ሲገቡ ደጋፊ ሁሉ ይመርጠኛል ቻምፒየንስ ሊግ ያሸነፍኩት ፕሬዚደንት ነኝ ሚል መተማመን ነበራቸው። ቪሴንቴ ደል ቦስኬ ነበሩ አሰልጣኝ የነበሩት። ነገር ግን ማይታሰበውን ያኔ የዓለም ኮከብ የነበረውን የባሎንዶር አሸናፊ የነበረውን በዩሮ ሁለት ሺ እጅግ የሚያስደንቅ ብቃት ያሳየውን እስከ ግማሽ ፍጻሜ ሲጓዙ ደግሞ ካታሉኛ ባይሆንም የካታላን ሰው ባይሆንም፣ ግን ከፖርቱጋል ሄዶ ለስፖርቲንግ ሊዝበን ሊጫወት የነበረ ተጫዋች ከፈረመበት ጊዜ ጀምሮ እንደ አዶፕት እንደ ተደረገ ካታሎኒያዊ ነበር ይቆጠር የነበረው። ምክንያቱም የካታላንን ኢንዲፔንደንስ የሚደግፍ ሁሉ ነበር የካታላንን መገንጠል ሁሉ የሚደግፍ ያንን የካታሎኒያን ባንዲራ ይዞ የሚታይ ነበር። ፊጎን መውሰድ ማለት ጓርዲዮላን መውሰድ ማለት አይደለም። በእርግጥ ግን በወቅቱ ደግሞ ከጓርዲዮላ የበለጠ ምርጥ ተጫዋች የነበረው እሱ ነው። ጓርዲዮላ እየወረደ ነበር ያን ጊዜ ብቃቱ። እንዲያውም በዛ ተመሳሳይ ጊዜ ነው ወደ ጣሊያን ወደ ብሬሽያ የሄደው ፊጎን አስፈርማለሁ ብለው ነው የቀሰቀሱት። ያን ጊዜ ፔሬዝ እንደዚህ ነበሩ። ውድ ገንዘብ መክፈል ብቻ ሳይሆን እንደዚህ የማይመስሉ ዝውውሮችን ነበር የሚያጠናቅቁት። አንዴ ደግሞ የዓለም ኮከብ ተጫዋች ምርጫ በሚደረግበት ጊዜ ያቺ የናፕኪን ታሪክ አለች አይደለ? ለዚዳን ለሪያል ማድሪድ መፈረም ትፈልጋለህ ብለው ጻፉለት በናፕኪኛቸው ላይ። እሱ በእንግሊዝኛ የስ ብሎ መለሰ ይባላል ከዛ በኋላ ዚነዲን ዚዳን አዲሱ ጋላክቲኮ ሆነ ማለት ነው። ያ ፖሊሲያቸው የጋላክቲኮስ ፖሊሲ ይባል የነበረው ፖሊሲ ነው። ይህንን ፖሊሲያቸው መጀመሪያ ዚዳንን፣ ፊጎን፣ ሮናልዶን፣ ቤካምን፣ ማይክሎንን በማስፈረም ብቻ ያበቃ አይደለም። ውጤት ጠፋ፣ ተሰናበቱ፣ ከሪያል ማድሪድ ፕሬዚደንትነት ራሳቸውን አገለሉ። ጫናው ሲበረታ ግን 2009 ላይ ተመልሰው ሲመጡ በመጀመሪያው ክረምት 250 ሚሊዮን ዩሮ አውጥተው ክሪስቲያኖ ሮናልዶን ሌላ የዓለም ውድ ተጫዋች አድርገው፣ ከዛ አንድ ሳምንት አስቀድሞ ሌላ የዓለም ውድ ተጫዋች ነበራቸው፣ ሪካርዶ ካካ። እሱን ከሚላን አምጥተው ካረም ቤንዜማን፣ ሻቢ አሎንሶን ገዝተው ነበር የመጡት። እስከ 2014-2015 ድረስም እንደዚህ ውድ ገንዘብ እያወጡ ተጫዋቾች ያመጡ ነበር። ምክንያቱም እንደገና ሪያል ማድሪድን ሪቢልድ ሲያደርጉ ጋሬት ቤልን አመጡ፣ ሀሜስ ሮድሪጌዝን አመጡ። ቤል ሌላ የዓለም ውድ ተጫዋች ነበር 94 ሚሊዮን ዩሮ የተከፈለበት ሀሜስ ሮድሪጌስም የዓለም ውዱ ተጫዋች ተብሎ ሪከርድ ባይሰብርም ግን 80 ሚሊዮን ዩሮ ነበር ያወጡበት። 2014 የዓለም ዋንጫ ላይ እንደዛ ከደመቀ በኋላ። ይህ ነበር የፔሬዝ ሜተድ። ሪከርዶች ማሻሻል፣ ለስታሮች ሚሊዮኖች መክፈል ነበር የሳቸው ታሪክ፣ በሳቸው የፕሬዝደንትነት ዘመን፣ በሳቸው ፕሬዚደንሲ ይሄ መሆኑን የሚገርመኝ ግን የእግር ኳስ መለወጥንም አስተውለዋል። ስለዚህ ሰዎች ከጋላክቲኮስ ወደ ፕራግማቲኮስ ተለወጡ የሚባሉት ለዚህ ነው። መጀመሪያ በቃ ያ ተርም ራሱ ጋላክቲኮስ ወይም የከዋክብት ስብስብ ስሙ ራሱ እንደዛ ነበር። እንደ አንድ ብራንዲንግ ነው የነበረው፣ እና አንዳንዱ ነገር ለእግር ኳስም ቅድሚያ ይሰጣል ነበር። ለምሳሌ ቤካምን አምጥቶ ማከሌሌን ማስወጣት ማለት ነው፣ የቡድኑን ባላንስ ማፍረስ ማለት ነው። እና እሳቸው አይ ሚዛን ላለመሳት ሲሉ ዚዳኔ ሱ ፓቮኔስ ዚዳኖች ና ፓቮኖች ፓቮኖች ከአካዳሚው የሚወጡ ወጣት ተጫዋቾችን ፍራንቺስኮ ፓቮን የሚባል ተከላካይ ስለነበራቸው ዚዳን ደግሞ ስታር ተጫዋች ጋላክቲኮን ከውጭ ማምጣት ይህ ብዙ ጊዜ ከሆነ ጊዜ በኋላ መስራት አቆመ እና ሰውየውም አሁን የበለጠ ምንድን ነው ቼክ ቡካቸውን ወደ ደረታቸው አስጠግተው ይዘው የበለጠ የዓለምን የእግር ኳስ የኢኮኖሚ ድባብ ከግምት ያስገባ የዝውውር አካሄድ ነው እየተከተለ ባሉ 2024 ላይ የሪያል ማድሪድ ኤጂኤም ወይ ጄኔራል አሴምብሊ ሲደረግ ለረጅም ጊዜ ስናስጠነቅቅ ቆይተናል። ይሄ የምንወደው ስፖርታችን እየተጎዳ ነው። ብዙ የሶሻልና ና የኢኮኖሚክ ማሳያዎች ኢንዲኬተርስ እንደሚያሳዩት አሁን የዓለም የእግር ኳስ ፋይናንስ ከባድ አደጋ ውስጥ ነው ያለው የሚል ንግግር አድርገው ነበር። ለዚህ ነው ሱፐር ሊግን ፕሮፖዝ ያደረጉት ሰው ቢጠላውም፣ ግን ሀሳባቸው እንደዛ ነበር። ስለዚህ የእግር ኳስ ተለውጧል፣ ለዛ አዳፕት ማድረግ አለብን ብለው አስት ስለሰጡ ነው የስፔን ብዙሃን መገናኞች ወይም የዝውውር ልማዶቻቸውን ስለሚያዩ ነው የስፔን ብዙሃን መገናኞች ከጋላክቲኮስ ፖሊሲ ወደ ፕራግማቲኮስ መጥተዋል የሚባለው የዓለምን ተጨባጭ የእግር ኳስ የኢኮኖሚ ሁኔታ ለመላመድ ነው የሞከሩት። እሳቸው የሚጠቅሱት ምክንያት በቀደም ጥቂት ለማንሳት እንደሞከር ነው የፔትሮ ስቴት ክለቦች መጥተዋል። የፔትሮስቴት ስቴት ክለቦች ደግሞ በተቀረነው ክለቦች የእግር ኳስ የኢኮኖሚ ህግጋት የሚገዙ አይደሉ፣ ምክንያቱም ቤኔፋክተራቸው መንግስት ነው። አሁን ባለፈው ሀያ አመት ብዙ ገንዘብ ያወጡ ክለቦችን ብታይ የፔትሮ ስቴት ክለቦች ናቸው። ማንቸስተር ሲቲ ና ፓሪሳን ጀርማ ናቸው ብዙ ገንዘብ ያወጡት ፕሬዝደንቱ የሚሉት እሱ ከእነዚህ ጋር መመፎካከር አይቻልም። ምክንያቱም ሪያል ማድሪድ በተለመደ የእግር ኳስ የኢኮኖሚ ህግ ነው የሚመራው። ሬቬኒው አለው ግን ኤክስፔንድ ይቻላል የሚያገኘው ገንዘብ አለ ግን ብዙ ወጪ አለ። ስለዚህ ሪያል ማድሪድ ከቲቪ፣ ከጌት ሬቬኒው ከስቴዲየም ቲኬት ሽያጭ፣ ከሜርካንዳይዚንግ ከምናምን ከሚያገኛቸው ከተለመዱ ገቢዎች ውጭ ሌላ ቤኔፋክተር የለውም። ሌሎቹ ክለቦች ግን ህግ ኖሮ ሳይቀር በጣም አሳሪ ህግ አለ እየተባለ ጭምር ግን መላውን ያገኙታል፣ የበለጠ ገንዘብ ማውጣት የሚችሉበትን። ስለዚህ አሁን ብድግ ብለው የሆነን ተጫዋች የዓለም ሬከርድ ሰብር ላስፈርም ቢሉ ከሪያል ማድሪድ በላይ መክፈል የሚችል ድሮ ከሪያል ማድሪድ በላይ መክፈል የሚችላል ነበር፣ አሁን ከሪያል ማድሪድ በላይ መክፈል የሚችሉ ክለቦች አሉ። ይሄ የተለወጠው የኢኮኖሚ ሀቅ ነው፣ የእግር ኳስ የፋይናንስ ሀቅ ነው። እና ሁለት መንገድ መከተል ጀመሩ። አንደኛው ልክ እንዳሁኑ እንደሚያደርጉት አላባን ሲያመጡ እንዳደረጉት ሩዲገርን ሲያመጡ እንዳደረጉት እምባፔን ሲያስፈርሙ እንዳደረጉት አሁን ትሬንትን ሊገዙ ሊያስፈርሙ እንደተቃረቡት በየክለቦቻቸው የነበራቸው ኮንትራትን የጨረሱ ተጫዋቾች የኮንትራታቸው እድሜ መጨረሻ ላይ ጠብቆ ማስፈርም፣ ፍሪ ኤጀንት ሲሆኑ ማስፈርም። ስለዚህ ለዝውውር የሚከፈል ገንዘብ የለም፣ ለድርድር የሚባክልም ጊዜ የለም። ስንት ነው የምትሸጡልኝ? የሚል ድርድር አያስፈልግም። ጊዜም ይቆጥባል፣ ገንዘብም ይቆጥባል። አንደኛው መንገድ ይሄኛው ነው። ሁለተኛው የኮንትራታቸው የመጨረሻ ዓመት ላይ የደረሱን ተጫዋቾች መግዛት። የኮንትራታቸው የመጨረሻ ዓመት ላይ የደረሱ ተጫዋቾች ማለት ለምሳሌ አንድ ዓመት የሚቀረው ተጫዋች በሚቀጥለው ክረምት ይሸጣል ማለት ሻጩ ክለብ ከዛ ተጫዋች ጋር ኮንትራትን በማራዘም ላይ ድርድር ላይ ስምምነት ላይ ስላልደረሰ ሊሸጥ የሚችልበት የመጨረሻው እድል ያኔ ነው። የመጨረሻው እድል ያኔ ነው። ካልሆነ ከስድስት ወር በኋላ ከሌላ የውጭ ሀገር ክለብ ጋር ቅድመ ኮንትራክት መፈረም ይችላል። ምን ማለት ነው? ሪያል ማድሪድ አነስ ባለ ገንዘብ እነዚህን ተጫዋቾች ማግኘት ይችላል ማለት ነው። ገንዘብ ቢከፍል እንኳን አነስ ባለ ገንዘብ ነው የሚከፍል። ይህን ደግሞ ከ2014 ነው የጀመሩት። ቶኒ ክሩስን ከማስፈረም ነው የጀመሩት። ቶኒ ክሩስ ይመጣ ከባየር ሚኒክ ጋር የነበረው የኮንትራክት ድርድር በስምምነት ስላልተቋጨ አንድ አመት ነበር የቀረው። አንድ አመት ስለቀረው ባየርን መሸጥ የሚችልበት የመጨረሻ እድል ያ ክረምት ነው። 25 ሚሊዮን ዩሮ ብቻ ነው የሸጡት። በዚያው ክረምት የዓለም ሻምፒዮን የሆነውን ተጫዋች በ25 ሚሊዮን ዩሮ ብቻ ነው ሪያል ማድሪድ ያገኙ። በዛ ተመሳሳይ ክረምት ከሆነው ደቡብ ማድሪድ 80 ሚሊዮን ዩሮ ለሐሜስ ሮድሪጌስ የከፈለው። የዚህኛው ትልቁ አድቫንቴጅ አንድ ዓመት የቀረውን ተጫዋች ብቻ መግዛት ነው። ግን ይህንን በሌሎች ተጫዋቾችም ላይ አድርገውታል። ለምሳሌ ቲቦ ኩርቷ፣ በትራንስፈር ማርኬት ትራንስፈር ማርኬት የሚባለው የጀርመን በዝውውር ጉዳዮች ላይ ስፔሻላይዝ ያደረገ ድረገጽ የእሱን የማርኬት ቫሊዩ የተመነው ወደ 60 ሚሊዮን ዩሮ አካባቢ ነው። ግን ለቼልሲ አዲስ ውል ለመፈረም ስላልተስማማ በ30 ምናምን ሚሊዮን ዩሮ ነው የገዛው ሪያል ማድሪድ። ስለዚህ ከገበያ ዋጋው ኦልሞስት በእጥፍ ባነሰ ገንዘብ ነው ያስፈረሙት ማለት ነው። ኤድዋርዶ ካማቪንጋም ተመሳሳይ ነው። ካማቪንጋም እንደዚሁ ሬን ለሚባለው የፈረንሳይ ክለብ ሲጫወት የኮንትራቱ የመጨረሻ ዓመት ላይ ስለነበር ሪያል ማድሪድ ወደ 55 ሚሊዮን ዩሮ አካባቢ ዋጋ ተመን የነበረውን ተጫዋች ነው በ35 ሚሊዮን ዩሮ ያገኘ። ስለዚህ በነጻ ማስፈረም ብቻ ሲሆን አንድ ዓመት የሚቀራቸውን ተጫዋቾች ማስፈረምም በሌሎች ክለቦች ድርድራቸው በኮንትራት ማደስ ያልተጠናቀቁ ተጫዋቾችንም አንድ አመት የቀራቸውንም ተጫዋቾች ያድናል ማለት ነው። እና ይሄ ደግሞ ረጅም ጊዜ የቆየ ነው። ሁለት አቅጣጫ ነው የሚከተሉት። ከዛ ሶስተኛው ደግሞ ተስፈኛ ወጣቶችን ማምጣት ነው። ከላቲን አሁን በፊት የባሎንዶር አሸናፊዎች ነበር የሚያስፈርሙ። ፊጎ የባሎንዶር አሸናፊ ነበር። ዚዳን የባሎንዶር አሸናፊ ነበር። ሮናልዶ የባሎንዶር አሸናፊ ነበር። ሮናልዶ ሁለቱም ሮናልዶች ናዛሬውም፣ ክርስቲያኖ ካካ የባሎንዶር አሸናፊ ነበር፣ ወይም ለባሎንዶር በጣም የተቃረቡ እንደ ቤይል አይነቶቹን ወደ ስታርነት እየተወረወሩ የነበሩ ተጫዋቾችን ማምጣት ሊሆን ይችላል። ግን ዞሮ ዞሮ የዓለም ስታሮችን ነበር ያስፈርሙ የነበሩት በወቅቱ ስታር የነበሩ። ከዚያ ግን ምን አደረጉ? ስታር ለመሆን ተስፋ ያላቸውን ተጫዋቾች ማምጣት ነው የጀመሩት ከዚያ በኋላ ኦሬዲ ኢስታብሊሽድ ስታር የሚባል ሳይሆን ለወደፊቱ ያ ፖቴንሻል ያለውን ተጫዋች። ለዚህ ነው ዩኒክ አላፋት የሚባለውን ሰው ከዚህ በፊት ሪያል ማድሪድ ትልልቅ ዝውውሮችን በተለይ ብራዚላውያን ተጫዋቾችን የሚመለከቱ ዝውውሮችን ሲያደርግ አብሮ የመስራት ታሪክ የነበረውን ሰው የሪያል ማድሪድ የላቲን መልማይ አድርገው መጠቀም የጀመሩት እና ቪኒሺየስና ሮድሪጎን ሲያስፈርሙ 16ና 17 ዓመታቸው ላይ ነበር። በወቅቱ እነሱን ማምጣት አይችልም። ሪያል ማድሪድ አስራ ስምንት ዓመት ሳይሞላው አንድ ተጫዋች አህጉር አቋራጭ ዝውውር ማድረግ አይችልም። ከላቲን ወደ አውሮፓ፣ ከአፍሪካ ወደ አውሮፓ መሄድ አይችልም። ሌላ ስራ መፈለግ አለበት። ለምሳሌ ባርሴሎና ሜሲን ሲወስድ በአስራ ሶስት ዓመቱን ይወሰደው። ለምሳሌ ይሄ በፊፋ ሕግ አይፈቀድም፣ ግን መጀመሪያ የተደረገው ባርሴሎና ለቤተሰቦቹ ነው ስራ ያገኘው። ስለዚህ ቤተሰቦቹ የወርቅ ፐርሚት አገኙ ማለት ነው። ልጁ ደግሞ ከቤተሰቦቹ ጋር መሄድ ይችላል። እንዲህ እንዲህ አይነት አካሄድ የሚከተሉ ክለቦች አሉ፣ ግን በአብዛኛው በመደበኛ ዝውውር መደረግ አይችልም እንደዚህ ግን እነዚህ ልጆች ገና በአስራ ስድስት ዓመታቸው በአስራ ሰባት ዓመታቸው ለዛ እድሜያቸው ውድ የሚባል ገንዘብ ተከፍሎባቸው አርባ አምስት ሚሊዮን ዩሮ ለእያንዳንዳቸው ተከፍሎ ነው ያስፈረማቸው። ግን እነዚህ ብቻ አይደሉም። ኤንድሪክ እንደዛ ነው የመጣው። አርዳ ጉለር እዛ አውሮፓ ውስጥም ቢሆን በዛ ፖሊሲ ነው የመጣው። እንዲህ እንዲህ አይነት ዝውውሮችን ማድረግ ጀመር። አሁን እንዴት እንዳዋጣቸው የምታዩ በተለይ ሮድሪጎና ቪኒሽስ በሪያል ማድሪድ ባላቸው በጣም አስደናቂ በሆነ ስኬት ምክንያት በጊዜው እንዲ እንዴት ነው ገና ለየክለቦቻቸው እንኳ አንድ ጨዋታ ላላደረጉ ተጫዋቾች አርባ ምናምን አርባ ምና የሚከፍለው ሪያል ማድሪድ ተብሎ ድንጋጤ ነበር። ቪኒሽስ እንዲያውም በብራዚል ጊዜ ፈሽቶበት ነበር ጥሩ ለመጫወት። ወደ ማድሪድ ሲመጣም ዩሊያን ሎፔቴጊ አላጫወቱትም እኮ ለማድሪድ ዋናው ቡድን። የካስቲያው ተጫዋች ነበረ። ለሶላሪ ቡድን ነበር ይጫወት የነበረው። ግን ቆይቶ አሁን የዋጋ ተመኑ አሁን በትራንስፈር ማርኬት ሁለት መቶ ሚሊዮን ዩሮ ነው። ሜዳ ውስጥ እንዲህ አይነት አገልግሎት እየሰጣቸው የዓለም ስታር መሆኑ ብቻ ሳይሆን በኢኮኖሚም የሰጣቸውን ጥቅም ተመልከች። ሮድሪጎን ከመቶ ሀያ ከመቶ እስከ መቶ ሀያ አካባቢ ያወጣል የሚል ተመናል። ኢኮኖሚካሊ እንኳ ብታዩ የሚገርሙ ስኬቶች ናቸው እነዚህ። ፌዴቫል ፌዴቫልቬርደን ከፔኛ ሮል ከሚባለው ክለብ ሲያመጡት አስራ ሰባት አመቱ ነበር በውሰት ላላቬስ ለላካሮኒም ሰጥተውት አሁን የአምበልነት ምልክቱን ቢያደርግም ባያደርግም የሪያል ማድሪድ አምበል ሜዳ ውስጥ እርሱ ነው ማለት ይቻላል። ከማይተኩ ተጫዋቾች መካከል አንደኛው ነው። ባለፈው የውድድር ዘመን አንቸሎቲ ከሁሉም ተጫዋቾች ብዙ ደቂቃ ሜዳ ውስጥ የተጠቀሙት ፌዴሪኮ ቫልቬርዴን ነው። እሱን በ17 አመታቸው ነው ያመጡ። በመሃል ያልሰሩ አሉ። ለምሳሌ ራይነር የሚባል ልጅ ያመጡ፣ 20 ሚሊዮን መሰለኝ የከፈሉት ለዶርትሙንድ። በውሰት ሰጡት፣ ብዙ አልተሳካለትም አልተሳካለትም ጭራሽ። እንዲህ እንዲህ አይነት አልፎ አልፎ የማይሳኩ ዝውውሮች ይኖራሉ። ስለዚህ እነዚህን ሶስት አካሄዶች ናቸው የተከተሉ ያሉት። ኤንድሪክም የዛው ፖሊሲ ቀጣይ ክፍል ነው። እሳቸው ያው ጉለርና ኤንድሪክን በተመለከተ እኔ ታዳጊዎችን ስለማላምናቸው ሳይሆን ነገር ግን አርባ አመቱ ይሁን አንድ ተጫዋች አስራ ስምንት አመቱ ይሁን ዝግጁ ነው ብዬ ካሰብኩ አጫውተዋለሁ። ያው ብዙ አይጫወቱ የሚል ነቀፋ ስላለባቸው አንቼሎቲ ግን የ18 ዓመት ተጫዋች ሊማራቸው የሚገቡ ነገሮች አሉት የሚል አስተያየት ሰጥተዋል። ብዙ አይጫወቱም፣ ግን ተስፋ ትልቅ ተስፋ ያላቸው ተጫዋቾች ናቸው። የማያቋርጥ የሻጭን ክለብ ለማሳመን የሚደረግ የድርድርንም ጊዜ ይቆጥባል። ይሄ ማለት ግን ለምሳሌ በነጻ የሚመጡት ተጫዋቾች ሲባሉ ግን በነጻ መምጣት ማለት በነጻ በነጻ ማለት አይደለም ለምሳሌ ለምባፔ በተለያዩ ብዙሀን መገናኛዎች ላይ እንደምንሰማው በትንሹ መቶ ሚሊዮን ዩሮ ከፍለዋል። ሳይኒንግ ንፊ የሪያል ማድሪድ ውዱ ተከፋ ያደርገውታል። ግን ቅድም ሳ ምንድ ነው መነሻሽ ላይ ያልሸው አንድ ነገር ነበር አይደለም? ለዝውውር ቢከፍሉ ግን የሚከፍሉትን ያል ገንዘብ ግን አይከፍሉ ኤምባፔን በሚን የመጨረሻ አመቱ ላይ ሆኖ እንኳን ከመቶ 80 ሚሊዮን ዩሮ በታች ልታስፈርመው ያትሽ መቶ ከፈሉ ቢባል 80 ሚሊዮን አተረፉ ማለት ነው አይደለም? አላባን ብታስፈርሚ አላባ ለማድሪድ ከመፈረሙ በፊት የአውሮፓ ሻምፒዮን ነበር፣ ኦልሬዲ ከባይር ሚኒክ ጋር 2020 ላይ። ስለዚህ ብታስፈርሚው ወደ 50 ሚሊዮን ዩሮ አካባቢ የሚያወጣ ተጫዋች ነው። 28 አመቱ ላይ ነበር፣ በጣም በሚደንቅ አቋም ላይ ነው የነበረው። የአውሮፓ ሻምፒዮን ነበር ከባይር ሚኒክ ጋር። ሩዲ ገርም ከቼልሲ ጋር የአውሮፓ ሻምፒዮን ነበር። ስለዚህ ለሱም ቢሆን እንደው በትንሹ በትንሹ በትንሹ 40 ሚሊዮን ይከፈላል። ለትሬንት ትላንትና ጄሚ ካራገር ስካይ ላይ የተናገረውን ያየው ነበር። 80 ሚሊዮን ሊሸጥ ይችላል የነበረ ተጫዋች ነው ሲል ነበር፣ እውነቱ ነው። ለትሬንትም ቢሆን 80 ሚሊዮን ያወጡ ነበር። ስለዚህ ብዙ ገንዘብና ሳይኒንግ ኦን ፊ ቢከፍሉም፣ ለእያንዳንዳቸው ተጫዋቾች ሚሊዮን ቦነሶችን ቢከፍሉም፣ ለዝውውር ያወጡት ከነበረው አንጻር ግን ስታወዳድር በጣም አነስተኛ ነው እና ሪያል ማድሪድ ከ2016 ወዲህ የተጣራ ወጪ አስ ላይ ነው ያየሁት 150 ሚሊዮን ዩሮ ብቻ ነው ያወጣው ኔት የሚባሉ ፕሬዚደንቱ በባለፈው የጠቅላላ የሪያል ማድሪድ ስብሰባ ላይ ባደረጉት ንግግር ደግሞ ለአስር አመት ያለማቋረጥ አትርፈናል ነው ያሉት። ለአስር አመት መቶ ሀምሳ አንድ ሚሊዮን ዩሮ የተጣራ ወጪው ኦልሞስ በአስር አመት እንደማለት ነው። ከሁለት ሺ አስራ ስድስት ካሁን ድረስ ከሌሎቹ ጋር ብታወዳደሪው፣ ለምሳሌ አትሌቲኮ ማድሪድ ከማድሪድ ከሪያል አንጻር ብዙ ገንዘብ አይወጣም የሚባል ነው። መቶ ሰማኒያ ሰባት ሚሊዮን ዩሮ ነው የተጣራ ወጪው። የባርሰሎና 344 ሚሊዮን ዩሮ ነው። ግን ከነዚህ በጣም የተሻለ ሜዳው ስኬት ደግሞ ባለፉት ዓመታት አሉ። ቻምፒየንስ ሊግ፣ ላሊጋ ደጋግሞ እያሸነፈ ነው በቅርብ አመታት። ሌላኛው ነገር ግን ሽያጭም ነው። ተጫዋቾች በትክክለኛው ጊዜ ነው የሚሸጧቸው፣ ለሪያል ማድሪድ መስጠት ያለባቸውን ያህል አገልግሎት ከሰጡ በኋላ ክርስቲያኖ የመጨረሻ ዓመት 44 ጎል ያስቆጠረበት ዓመት ቻምፒየንስ ሊግ ለዘጠኝ አመት ተጠቅመውበት አራት መቶ ሀምሳ ጎል አስቆጥሮላቸው እነዛን ሁሉ ቻምፒየንስ ሊጎች አሸንፈው ሲሸጡት በሰላሳ ሶስት አመቱ መቶ አስራ ሰባት ሚሊዮን ዩሮ ነው ያገኙት። ያን ሁሉ የሪያል ማድሪድ የመጨረሻው ምርጡ ተጫዋች ነው እዚህ ሮናልዶ በታሪክ በጎሎቹ ብቻ ሳይሆን በቃ የሚመረጥ ቢባል አይ ቲንክ የመጀመሪያው ተጫዋች ነው የሚሆኑ ሜዳ ውስጥ የሰጠው አገልግሎት የማድሪድ ህይወቱ የተጫዋችነቱ ምርጦቹ ዘጠኝ ዓመታት ናቸው። ይሄን ሁሉ ጥቅም ሜዳ ውስጥ አገኝተው መቶ አስራ ሰባት ሚሊዮን ዩሮ ለዩቬ ነው የሸጡት። ታይሚንጋቸው ከዚህ በላይ ፐርፌክት ሊሆን አይችልም። ሌላም ርቀት መሄድ አልፈለጉም። ክርስቲያኖን ለማቆየት በቃ ፒኩ ላይ ደርሶ የሚፈልጉትን ያለ አገልግሎት ሰጥቷቸዋል። ካሴሜሮንም እንደዛ ነው ያደረጉት። ካሴንማ በጣም በትንሽ ገንዘብ ነው ያገኙት። ሮናልዶ ያለሙዱ ተጫዋች ነበር ሲመጣ። ካሴሜሮን ሰባ ሚሊዮን ነው ለማንቸስተር ዩናይትድ የሸጡት። ቫራንን 40 ሚሊዮን ዩሮ ነው የሸጡት። ከነዚህ ተጫዋቾች ብቻ ከ200 ሚሊዮን ዩሮ በላይ አግኝተዋል። ሜዳ ውስጥ የሰጡትን አገልግሎት ማስታወስ ነው። የዚዳን ቡድን፣ የአንቸሎቲ ቡድን አራት ጊዜ ቻምፒየንስ ሊግ ድል ሲያደርጉ፣ ሁለቱ አሰልጣኞች በጋራ ቁልፍ ተጫዋቾች የነበሩት እነዚህ ናቸው። መግዛት ብቻ ሳይሆን መሸጥም ጭምር የተካኑበት ነው የሪያል ማድሪድ። አሁን የ2024 የፋይናንስ ሪፖርቱን ይፋ ሲያደርግ አንድ ቢሊዮን 73 ሚሊዮን ሬቨኒ የነበረው የመጀመሪያው የዓለም ክለብ ነው፣ ከቢሊዮን ዩሮ በላይ ገበ ያስመዘገበ። ካለፈው አመት እንኳ ከ223 ጋር ብታወዳድሪው የ27 ፐርሰንት ጭማሪ ነበረው። ሜዳ ውስጥ ይሄ ሲሆን ሜዳ ውስጥ ውጤት ኮምፕሮማይዝ ሳይደረግ ማለት ነው ቡድኑ እያሸነፈ ማለት ነው። እና ደግሞ የብራንዱ ዋጋ ከቢሊዮን በላይ ሆኗል። የሪያል ማድሪድ የብራንድ ዋጋ ብቻ የሚባለው ከቢሊዮን በላይ ነው እና ይሄ ስትራቴጂ ላይ አንዳንድ ተጫዋቾችን ለምሳሌ አይናቸውን አያሹም። ራሞስ ራሞስ ጨርሷል ካሉ ጨርሷል። ራሞስ ሶ ኮንትራክቱን ለማደስ ብዙ ጥረት ቢደረግ ቢያደርግም አዲዮስ ማለት ነው የመረጡት እንደዛ ያደርጋሉ። ሌሎችንም ተጫዋቾች በተመለከተ የቫራንም ተመሳሳይ ነው። ቫራን በእርግጥ እሱ መልቀቅ ፈልጎ ሆኖ ካሴሚሮም ጥሩ ድል አግኝቶ ሆኖ ከፍተኛ ገንዘብ ያገኙበት ዝውውር ነበር እና በተለይ በሪያል ማድሪድ የቀደመ ልማድ ብዙ ገንዘብ የመክፈል ታሪክ ምናምን ካየን ብዙ ገንዘብ ካወጡ የሚያወጡት ለተስፈኛ ወጣቶች ናቸው። ለምሳሌ ለቤሊንጋም ከፍለዋል፣ ብዙ ገንዘብ ነው የከፈሉት። ግን በተለይ ከ25 አመት በላይ ለሆነ ተጫዋች ብዙ ገንዘብ አይከፍሉም። ይሄ ደግሞ ከድሮ ፖሊሲያቸው በጣም ይለያል። ዚዳን ሲመጣ 28 አመቱ ነው 29 አመቱ ነበር ያለም ውድ ሲሆን አሁን አያረጉትም ነው አሁን እንደዛ አይከፍሉ ከሆነም ለቤሊንጋም አይነቱ ተጫዋች። ቅርብ ጊዜ ደግሞ የበለጠ ያስተማራቸው የሀዛርድ ያልተሳካ ዝውውር ነው ይባል ን ሀዛርድን በቃ አይ ቲንክ በማድሪድ ታሪክ ውዱ ተጫዋች ነበር ሲመጣ፣ ሳይሳካ ቀረ። ስለዚህ ባለፈው ሀሪኬንን እናምጣ ምናምን ሚል ንግግር በነበረበት ጊዜ ኬሶ አዛር የአዛር ያልተሳካ ታሪክን እንደ ማጣቀሻ እየተጠቀሙ ነው። ሳያስፈርሙት የቀሩት ለሀዛር ብዙ ገንዘብ ከፍለዋል። ለዮቪች ብዙ ገንዘብ ከፍለዋል። እነዚህ እነዚህ ያልተሳኩ ዝውውሮች ናቸው። ተቀይሯል። ያኔ ግን ውድ ገንዘብ ሲያመጡ አንዱ ችግር የነበረው ምንድነው አጥቂዎችን ነበር ያመጡ የነበሩት የበለጠ የማጥቃት ተጫዋቾች ያመጣሉ ከፊት ጥራት ያላቸው ተጫዋቾች አሉ፣ ግን ከኋላ ስለ ቶማስ ግራቨሰን ሳይቀራል በኋላውን ትተው ባላንስ የጎደለው ቡድንም ነበር። አሁን ሪያል ማድሪድ ላይ የባላንስ ጥያቄ አለ፣ የኤምባፔ መምጣት የክሩስ መውጣት ምናምን፣ ግን ማድሪድ አሁን ለሶስት ለትሬብል ተስፋ ያለው ቦታ ላይ ሆኖ ነው የውድድር ዘመኑን እያጠናቀቀ ያለው ተምረዋል። ፕሬዚደንቱ በቅርብ ዓመታት እና ከቢግ ስፔንደርነት ብዙ ገንዘብ ከማውጣት ተመልሰው ከጋላክቲኮስ ፖሊሲ ወጥተው በፕራግማቲኮስ ፖሊሲ ከፔትሮስቴቶች ጋር መፈካከር አንችልም ብለው በአዲስ ስትራቴጂቸው በእነዚህ መንገዶች ሪያል ማድሪድ አሁንም በሀይሉ በግርማው እና በውጤታማነቱ ቀጥሏል።